ሩታ ምን አለበት? የልጅሽ አባት ነው፣ ባለቤትሽ ነው። ገብቶሻል? ምን አለበት ደው ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ ምን ምንም በቃ ስለተረፍክ አጣም ደስ ብሎኛል ምናምን ምናምን ብለሽ እኮ ማለት ምንም እኮ ችግር የለውም አንቺን የሚጎዳሽ ነገር የለም። ገብቶሻል? ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፍቃደኝነትሽን ልታሳዩ ይገባል። ፈቃደኛ እንዲሆን ማንም መጥቶ እንደዚ አድርጊ እንደዚ አድርጊ ሊለኝ አይችልም እኮ። ልጁ እኮ መብት እኮ አለው ታውቂያለሽ? የማየት እኮ መብት እንዳለው ታውቂያለሽ አይደል ሩታ? ልጁን የማየት መብት አለ። እሱን ለእኔ ይኸውልህ። ማንን አጠፋ ብሎ የምታስበውን ሰው ማሳሰር ትችላለች። አሁን እኔም ካጠፋሁኝ ማሳሰር ትችላለች እኮ። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቁና አስቡበት። አይደለም እዚያ ፕሮግራም ላይም የነበረው የተገኘውም አብርሽ አሁን ላይ ከኤርሜላ ጋር ይህንን አገር ለቀው እንዲወጡ ነው። ታዲያ ከእኔ ጋር ምን አይገናኙ አሉ አይ ስልሽ፣ ማወቅ ስላለብሽ እኔም በቅርቡ ሰማሁት እና ሁሉ ነገር ጨርሰው አይደል ሁሉ ነገር ጨርሰው ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነ ያንን ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ከአንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጊያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ፣ ይሄን ነገር ለትንሽ ጊዜ ልተው፣ ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ፣ እሺ ይሁን ይለፍ በእንደዚህ አይነት ሁኔታ ውስጥ ኦኝ እሱ እኔን እንደዚህ ያደረገኝ ችግር የለውም እችለዋለሁ፣ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። በጣም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን። እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ቢኒያም ሰላም ብላቸው ነ ሰላም፣ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም በድጋሚ ተመልሰናል ማለት ነው። መቼም ታውቁታላችሁ፣ ይህ ነበር ያለነው እነ ሩታ ጋር ነው ግዴታ አንዳንድ ነገሮች ስለ አብርሃም እና ደግሞ እየተፈጠረ ያለውን ነገር እንዳለ ማወቅ ያለባት ይመለከታታል። እዚህ ቤት ውስጥ እሷ ተኝታ ከልጅ ጋር ሆና እያንዳንዱ ነገር የተፈጠረውን ነገር አላወቀችም። ስለዚህ ዛሬ ሁሉም ነገር እንዲህ እንዲህ ነው ብለን መናገር አለብኝ ብዬ ስላሰብኩኝ እዩም ነው ይደወለልኝ እና ደስ ብሎኝ ነው የመጣሁት ማለት ነው እና ቤተሰቦች ው አብርሽ እንደተጎዳ ሩታ በቪዲዮዎች ብትመለከትም ግን ያን ያህል ከሱ ጋር ያላትን ቀረቤታ በሚያሰፋ መልኩ ብዙ ሄዳም አልጠየቀችውም። እነዚህ በቃ ብዙ ነገሮች አሉ እና ለእሷ መንገር የምንፈልገው ብዙ ማውራት የምንፈልጋት ነገር አለና እነዛ እነዛን ውስጥ ገብተን አሁን ሩታን ጠርተን ያለውን ነገር በግልጽ ነግረናት ከቢኒያም ጋር እየተፈጠረውም ነገር ስለተፈጠረውም ነገር በቃ እያለ አሁን ላይ ስላለው ነገሮች በሙሉ እያንዳንዱ ነገር ከሀስከፈ ድረስ እንድናወራት ቢኒያም ጋር ደውዬ እነ ሩታ ቤት ነው። እናያለንም ውስጥ ከገባን በኋላ ደግሞ ሩታን ያለውን ነገር እንነግራታለን። አንኳኩተን መግባት እንችላለን ማለት ነው። ገመዱ ገመዱ ማለት ነው አይ ከምን ገባ ግርግር ውስጥ ላይ ከፍ ይፈጠር ምናምን የምናወራው ነገርም ያለውን ነገር አንተ ጠርታትና

ይመስገን አለናለን። ቀረብ ይሰማል የምታወራው። በነገራችን ላይ ምን ይገባላችሁ፣ አትገቡም? ወደ ቤት ንግባ እያለኝ ነበር። ማውራት የምንፈልገው ነገር ስላለ ለዛ ነው ውጭ ላይ እናውራ ብዬ ያልኩት። እና ያው ብዙ ነገሮችን ታያለሽ ብዬ አስባለሁ። ገብቶሻል፣ በምን ጉዳይ ያው ዩቲዩብ ላይ ምናምን አንዳንድ ነገሮች ላይ እያየሽ ያለሽ ነገር አለ ብዬ አስባለሁ። ከጥፋት እየተፈጠሩ ስላሉት ነገሮች ምናምን ሁሉ ነገር እያየሽ ያለሽ መስላ ያንደብሽ ስለነሱ ጉዳዮች ጉዳዮች አንዳንድ ነገሮችን ለማውራሽ ነው የመጣነና፣ ያው አብርሽ ታሟል ሆነ ለመናገር የተወሰነ አደጋ ደርሶበታል። ምናልባት በዩቲዩብም ተመልክተሽው ከሆነ ፕሮግራም ላይ ሄርሜላ የፍቅር ጥያቄ ስትጠይቅለት ስትጠይቀው በዛ የሆነ አንዳንድ የመደንገጥም ሆነ ካለ አንቺ ካለውም ስሜት ይሁን በቃ ለልጁም ካለው ስሜት ይሁን ብቻ ካሉት ነገሮች አንጻር የተሰማው ስሜት ተሰምቶት ራሱን ስትወድቆ ነበረና ራሱን ስትወድቆ ከወደቀ በኋላ በተቻለ መጠን እኛ ሐኪም ቤት ወስደን ያለውን ነገር ትሬት ለማድረግ ሞክረናል ግን እንደዚያም ሆኖ እዛ ላይ አንቺ አልተገኘሽም፣ ወይ ደግሞ እንደ ባለቤትነትሽ እንደ ባለቤቱ እንደመሆንሽ መጠን ደግሞ አንቺ ደግሞ እዛ ላይ መገኘት የሚኖርብሻል መጠየቅ የሚኖርብሻል ብዬ አስባለሁ እና የልጅ አባት እንደመሆኑ አንደኛ ነገር እሱ እንድጠይቅ ለምን ዝም እንዳልሽም እስካሁን ድረስ አልገባኝም። እሱን ይጠይቅሽ ነው አንደኛ ነገር አመጣጠኝ ያው እያየን፣ እሱን ደግሞ ምናልባት ፈቃደኛ ከሆንሽ እና አብረን ሄደን እሱ መጠየቅ የምትችይ ከሆነ ከዛም በኋላ ያለውን ነገር ደግሞ ቀስ እያለን የምናወራበት ነገር ይኖራል። ወያስባል ገልጥሻል። እሺ፣ አይ ጥሩ ነው ሀሳብ። ግን እኔ መውጣት እኮ አልችልም። አሁን ላይ ብዙ መውጣት አልችልም። እንደዛ መውጣት የምችልበት ሞመንት ላይ አይደለሁም። መውጣት ጥሩ ነበር፣ ባየው ጥሩ ነበር። ግን ደግሞ አልችልም። እኔ አሁን ላይ ነገር ማድረግ አልችልም። ሲቀጥል ደግሞ ያ ሞመንት እንደዚህ አይነት ነገር እንዲፈጠር ማለት ይቅርታ አድርግልኝ እና አንተም ነበርክ። አይ ቲንክ እዛ ቦታ ላይ ያ ነገር ሲፈጠር እና እኔ እንጃኔ እንዲ ነው እንዲያ ነው ማለት አልፈልግም። ማለት እንደዚህ አይነት ቦታ መገኘት ተገቢ ነው ወይ አንተስ? እርግጥ እኔ አይመለከተኝም ከዚህ በኋላ ምክንያቱም እንደፈለጋችሁ ማድረግ ስለምትችሉ ማለት ነው። ግን እንደዛ እስከሆነ ድረስ እኔ ደግሞ በማይመለከተኝ ነገር ውስጥ ባታሳትፉኝ። ሜይ ቢ መጠይቅ ሊኖርብኝ ይችል ይሆናል ግን ደግሞ አሁን አልችልም እንደዚህ አይነት ሁኔታ ውስጥ ሆኜ እና ባለበት እግዚአብሔር መልካም ያደርግለት። ፈጣሪ ማረው ነው ልለው የምችለው፣ ሌላ ምን ማድረግ አልችልም። ያም ብቻ አይደለም ሩታ፣ መታመሙ ብቻ ሳይሆን አብርሽ አሁን ላይ ከየር ሜላ ጋር ይህንን ሀገር ለቀው እንዲወጡ ነው። ታዲያ ከእኔ ጋር ምን አይገናኙ አይ ስልሽ ማወቅ ስላለብሽ እኔም በቅርብ የሰማሁት እና ሁሉ ነገር ጨርሰው አይደል ዩ ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነም ያንን ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ከአንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። አንቺ በፍጹም አይረብሸኝም ለማትልም አንደኛ ነገር ብዙ ነገር የጨረስን ሰዎች ነን። የእናሱን የእናሱ መካከል ምንም ነገር እንዳይኖር ብለን የደመደምን ሰዎች ነን። ስለዚህ እኔ ምንም ሊሰማኝ አይችልም፣ ምንም ሊረብሸኝ አይችልም። ሲቀጥል ደግሞ እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው። ሌሎቹን ፕሮሰሶች ከጨረሰ እዚያ ላይ ስለያየሽው ነገር ደብሮሽ ይሁን ምን ይሆን አላውቅም፣ ብቻ የሆነ ማለት የሆነ ስሜት እንደሚሰማሽ እኮ አውቃለሁ። ምንም ቢሆን በጣም ብዙ ምርጥ የሚባሉ ጊዜያቶችን አብራቸው አሳልፋችኋል አይደለ? ሩታ እኛን ማስመሰል እኛን ስለጠየቅንሽ ነው ወይንስ ምንድን ነው? ቻሌንጅ እንዴትም አድርጌ የሆነ ነገር ለማድረግ እሞክራለሁ፣ ግን የኔ ኢንተረስት አይደለም። ነው እኮ ክፍተት እየፈጠርሽ ነው። በዛ ላይ ባንቺና በሱ መካከል ያለውን ነገር ለምን ክፍተት ትፈጥራለሽ በዚህ ልክ? ይህን እነሱ ጉዳይ እኮ ያበቃለት ነገር ነው። እዩ ወደኋላ ለመመለሱ ለምን እንደሚያስፈልግ ነው ሁልጊዜ እንደ አዲስ እንደሚነሳ ነው እኔ የማይገባኝ። ከምሬ ያበቃለት ነገር እኮ ነው። ምን ነው እኔ በቃ አብቅቶለታል ብዬ ትቸው። የተዘጋ ፋይል አለ አይደል? ላይከፈት መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ ይባላል። ፍርድ ቤት እና ፋይሉ ሁሉ ነገር ሲያበቃ ነው እንደዛ የሚባለው እና እኔም ጋር ላይክ እንደዛ ሆኗል። ላይ መለስ ትቼዋለሁ። ስለዚህ መመለስ ማልፈልገውን ነገር ማገላበጡ ለእኔ ጥቅም የለውም። እ ብዙ የሚያስተሳሰራቸው ነገሮች እ እንዳሉ መገንዘብ የሚሳንሽ አይመስለኝም። ምክንያቱም ቤቢሹ አለ። ፕላስ ደግሞ ባይሆድሽ ደግሞ የፍቅር ጥያቄ ሲጠየቅ አይወድቅም ነበረ ቶታሊ ማለት ነው። የምነግርሽ ነገር ቢኖር ሩታ የምሬን ነው፣ ቁም ነገር ነው። እዚህ ጋር አይ ሩታ መውደቅ አለመውደቅ ሳይሆን ማለት ነው ማሰብ ያለብሽ። ቅድም ብሎታል፣ ብዙ ነገር አሳልፏቸዋል ከአብርሽ ስለ አብርሽ እኛ አንነግርሽም። ላንቺ ገብቶሻል፣ ብዙ ነገር ታውቂዋለሽ አብርሽ። ስለዚህ በዚህ ሰዓት ደግሞ እንደ ሰውኛ ካሰብሽው ብትጠይቅ ኖርማል ነው ብዬሽ ነው የማስበው። ለምብት ያለበት ሁኔታ ደስ አይልም፣ መውጣት አልችልም። ችግሩ እኮ እሱ ነው ስልሽ እዛ ጋር ያለውን ሰዎች ራሱ ከጎኑ ማራቅ ትችያለሽ አንቺ በስነ ስርዓት ውሳኔ ካለሽ ማለት ነው። አቤልንም ብሩክንም እዩንም ቢሆን እያንዳንዱ የሚናገሩሽ በሰጠሻቸው ክፍተት ልክ ነው። ምን አለ መሰለክ አንተ እኔ ስትረዳኝ ነው እኔ አንተ ልረዳህ ምችለው አይደል። እሱ ደግሞ ያንን ነገር ካልፈለገው እኔ ላግዛው አልችልም ወይም አልፈልግም። ሲቀጥል ደግሞ እኔ አሁን ነገሮች አብቅተዋል ባልኩበት ሰዓት ድጋሚ ተመልሶ ይህንን ነገር ላርቀው ነው። ይህንን በዚህ ነገር አግዥኝ፣ እነሱንም ቢሆን እተዋቸዋለሁ፣ እሷንም ቢሆን እተዋታለሁ። ናምቢ ላይ ምንም እኔ አትተዋት ወይም አትተዋቸው ጓደኞችም አብረው የሆኑ እሷም ማብራክትሁን አንተም እንደፈለግኩ ልለው እንጂ እሺ፣ ተታሃቸዋል ብዬ እኔ ሁሉን ድጋሚ ትቼ ልመለስ አይምስልሽ። ምንም ስሜት የለውም። አብርሃም ኬርሜላ ሀገር የሆነ ቦታ ቢሄድ ላንች ኖርማል ነው። ሩታ ስለሽ ውስጥ ሽነኮ ለእኛ ልትደብቅኝ ትችላለሽ። የሆነ እመም ሊኖሩ ይችላል። ሰው ሆነሽ የሆነ እመም ይኖረዋል። ነገ ደግሞ ሌላ ቦታ ሄደው የሆን ነገር ከሚፈጠር የሆን ነገር ሆኑ ከምንባልምንም ይፈጠር ለምን አትልም። ለእኔ መመለስ ብፈልግ ኖሮ ሁሉ ነገር በእጄ በነበረበት ሰዓት ማድረግ ችል ነበር። ግን ፍላጎቱ ስለሌለኝ ነው። ምክንያቱም እኔ እዚህ ወደዚህ እናት አባቴ ቤት መምጣት ሳላስብ ሳልጀምር ብቻ ከራሴ ጋር ታይም በማሳልፍበት ሰዓት በቃ ረጅም ጊዜ በጣም ረጅም ጊዜ አስቤበት የወሰንኩት ውሳኔ እና የሆነ እርምጃ የጀመርኩት ነገር አለ። ያኔ ነው ነገሮችን የጨረስኩት፣ አሁን አይደለም። ለዛ ነው እንደዚህ በዚህ ልክ እንትንም ነው እንጂ መመለስ ብፈልግማ በጣም ብዙ እድሎች ነበሩኝ እኮ። ግን በቃ አልፈለግኩትም የሆነ ነገር በጣም ብዙ ክፍተቶችን እየፈጠርሽ ያለሽ አንቺ እንደሆንሽ በዚህ አጋጣሚ ሳልነግረሽ ማለፍ አልፈልግም። ነገር ስማኝ አንዴ፣ እኮ እያወሩ አይደለም። የፈጠረችበትን ምክንያት ልንገርካ፣ ፕሮፖዛል ሲያቀርብ እዛ ጋር ቁጭ ብላችሁ እያጨበጨባችሁ የነበራችሁት እኮ ናት። የመረዳት ችግር ካለብህ ያው እኮ ነው። አፍቅርሀለሁ ካለች በኋላ፣ አፍቅርሀለሁ ካለች በኋላ የምትቀልበት እኮ ነው። ሌላ ምን ይጠብቃል እኮ። የመረዳት ችግር ችግር ካለብ ቢኒያምን እናንተ እኮ አሁን እሷን አስረድተን ባለቤቷን የምትወደውን እንድታይቅነውያንን ምክንያቱን ልንገራትና ከዛም በኋላ ነገሮችን ማውራት ብትጀምር ደስ ይለኛል። ምን መሰልክ፣ እኔ ሳላስብ ቀርቼ አደለም። እዚህ ጋር እያወሩ ያለው ስለ ሩታ ግን እሱ እራሱ መጥቶ እንደዚህ ልጁን መጠየቅ በሚፈልግበት ሰዓት ሊያናገር በሚፈልግበት ሰዓት እሷ ደግሞ የምታሳየው ትሪት ወዴንስም ጠይቃት እያሉ ስለነበር አንዳንድ ሰዎችም ጠይቃት እያሉ ስለነበር ነው እየመጣ ነበሩ። መንገር እኮ አይጠበቅብኝም ብላ ነው የመጣሁት እኮ። ጥፋተኛ ነሽ ሳትል አውራ እንደ ነው የሆነ ልጁን መጠየቅ በሚፈልግበት ሰዓት ቢያንስ ፍቃደኝነት ልታሳዩ ይገባል። ልጅኩ መብት እኮ አለ ታውቂያለሽ። የማየት እኮ መብት እንዳለው ታውቂያለሽ አይደል? ሩታ ልጁን የማየት መብት አለ። እሱ ማን አጠፋ ብሎ የምታስበውን ሰው ማሳሰር ትችላለች። አሁን እኔም ካጠፋሁኝ ማሳሰር ትችላለች እኮ። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዚያ ፕሮግራም ላይም የነበረው የተገኘውም ተጠርቶ ደደው እኔ ቆይ ሰላም አግኝቼ ስቀመጥ ደስ አይላችሁ? ምን ላይ ይፈጠራ? ደስ ማለት አለ ማለት አለ አይደለም። በጣም ሰላም ሆኜ እኔ ከራሴ ጋር እንጆይ ሳደርግ ምናምን ሪላክስ አደርግ ምንም ደስ አይን። የምትፈልጉም አይመስለኝም። አሁን አሁን ደግሞ እኔ በግልጽ ላውራ እንዴ? ማለት መናገር ማልፈልገውን ነገር ወይም መናገር የሌለብኝን ነገር በግድ እንድናገር አታድርጉኝ። ሰው ለምን እንደዚህ እንዲሰማው ታደርጋላችሁ? ከምሬን እኮ ነው እንዴ! እኔ በስነ ስርዓት በቃ ፎይ ብዬ የምማርፍበት ሰዓት በየጊዜው ንትርክ መምጣት አለበት እንዴ? ቤት ድረስ ንትርክ መምጣት አለ መምጣት አለ። ለምን በሰላም እንድኖር አትተውኝም? እኔ አንድ መቷ ለመተው ወይ ደግሞ ንትርክ መፍጠር ሳይሆን አሁንም ቢሆን የናንተን አንድ መሆን ስለምንፈልግ ነው። በዚህ ልክ እንትን እያለን ያለ ነው። ገብቶሻል። ያንን ፕሮግራም ራሱ ነው የቻለ እያዘጋጀ እዚህ ጋር እንደዚህ ነው፣ እንደዚህ ነው ብዬ የምናገርም እንትን ማለትም፣ ሞራሉም የለኝም እንትንም የለኝም። ገብቶሻል። በቃ ግን አንቺ ደግሞ አሁን አሁንም ቢሆን ይሄ ልጅ ወደ ሌላ ሀገር ሲሄድ ዝም ማለት የለብሽም። ገብቶሻል። ልጁ ብቻውን ያለ አባት እየቀረ ነው ያለው ሩታ። ምን ይፈጠር፣ ምን ይፈጠር አታውቅም ምንም ይፈጠር ማወቅ በፈልግ ኖሮ እኔ ፈርዘር መሄድ እስከፈለኩት ሄጄ የፈለኩትን ነገር ለማድረግ በቃ እስከ ጥግ ድረስ የምሄድ አይነት ሰው ነኝ። አሁን ግን ስለበቀኝ ነው እኮ መታገል ባለብኝ ሰዓት በጣም በጣም በጣም በብዙ መንገድ ታግያለሁ። አሁን አይደለም አሁን ነው በቃ የሆነ መተው አለብኝ ብዬ ስላሰብኩ ነው እንጂ በጣም በብዙ መንገድ እኔ ታግያለሁኝ። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጊያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ አደረግሽ ምናምን ልትሉኝ ትችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ እራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው፣ ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ፣ እሺ ይሁን፣ ይለፍ፣ በእንደዚህ አይነት ሁኔታ ውስጥ እሱ እንደዚህ ያደረገኝ ችግር የለውም። እችለዋለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው፣ እንዲያበቃለት መንገድ ገደብ ያበጀውለት የሆነ ነገር ሆነ ሲባል እንትን ከማለት ይልቅ አሁኑኑ ልትጠይቁ ይገባል። የምሬ ነው፣ ምላሽ ልትሰሚንም ይገባል። ማለት የግድ እኮ ሰውን ለመረዳት የሆነ ያ የዛ ሰው ሕመም አንተ ጋር መድረስ የለበትም። የኔ ሕመም ደግሞ በታሪክ አንተ ጋር ሊደርስ አይችልም፣ ምክንያቱም ወንድ ስለሆንክ፣ ሴት ስላልሆንክ የኔን ሕመም የኔን ስቃይ ያሳለፍኩትን ነገር በታሪክ ልትረዳው አትችልም በቦታ የሆነ ብታስበው ወይም ያሳለፍኩትን ነገር አንተ በጥቂቱ ቢደርስብህ፣ በስመ አብ ዛሬ ላይ ዛሬ ላይ ያለሁበት ነገር በቃ ትክክል ነሽ ብለህ ምንም አይነት ነገር እንደውም ማደግ ትችያለሽ ብለህ ልትለኝ የምትችል ሰው ነው። እውነት በዚህ ልክ ያሳለፍኩትን ነገር አይደለም እንዲህ አይነት ውሳኔ ሌላ ሌላ ተጨማሪ ተጨማሪ ሌሎች ውሳኔዎች ወስን ጎበዝ ብላ አፕሪሺየት ልታደረገ ነው የሚገባው። በእውነት ዛሬ እንደዚህ ስለተናገርኩኝ ይቅርታ፣ ተገቢ ንግግር ላይሆን ይችላል፣ ግን በቃ ካቅሜ በላይ ስለሆነ መናገር አንዳንዴ ጥሩ ነው። የምር ዝም ስትሉ የሆነ ትግስት ሲኖራችሁ ሰው ማታውቁ ወይም ደግሞ ሞኝ ተደርጋችሁ መቆጠር ጥሩ አይደለም። አንዳንዴ መናገር ጥሩ ነው መሰለኝ እና በቃ መናገር ካለብኝ እናገራለሁ። እኮ ሩቲን ለአንድና ለመጨረሻ ጊዜ አሁን አብርሃም ጠይቂው። እናም ሳይው ሩታ እዚህ ጋር መቆሜ በጣም ለራሴ ራሴን አሁን ላይ በጣም አደንቀዋለሁ። ለራሴ እኮ ስልሽ እዚያ ጋር ማለት ነው። ሁሉም አንቺ የለሽም ብሎ ነው አፉን እየከፈተ ያለው እየተናገረ ያለው ስለዚህ ነገሮችን ማስተካከል ትችያለሽ። አብርሽ ጋር ይሄድሽ እያንዳንዱን ሰው መናገርም ሆነ ምን አለ ታረከኝ። ከእንደዚህ አይነት ሰው ጋር መነጋገር ድንጋይ ላይ ሆና ማፍሰስ ነው። ትናንትና ተናገሪያቸው፣ ዛሬ አይገባቸውም። ትናንትና የሆነ ነገር አደረጉ፣ ዛሬ ድጋሚ ሰው ህይወት ውስጥ ገብተው ማብካት ይወዳሉ። ከእንደስ አይነት ሰው ጋር ቆመ በመከራከር ሳይሆን ናቃርገ ጥጥለ የራስን ላይፍ መኖር አበቃ። ለምን ነገም እኮ ወደ አንቺ ህይወት ይመጣሉ? አይመጡም። ለምን ይመጣሉ? የራሳቸውን ይኖረው ይኖራሉ፣ እዛው እዛው እንትን ውስጥ እዛው ምድን ነው የሚባለው ሰርክል ውስጥ ይቆያሉ። እኔ ከዛ ሰርክል የለውም፣ ምን ፍለጋ ይመጣሉ? ሲቀጥል ደግሞ ሁሉም ተመሳሳይ ነው። እዛ ጋር የሚያደርጉት ነገር በሙሉ ትናንትና የሆነው ይመጣል እኔ ጋር እንደዚህ ነው እንደዛ ነው እና ሚላል። ከዛ ሄድና ደግሞ ሌላ ሰው ነው አይ ስለሽ እያንዳንዱን ንግግርሽ ማለት ነው ጭቅጭቅ አድርገው እየወሰዱት ነው። እንደ ጭቅጭቅ እየወሰዱ ስለሆነ አንቺ ደግሞ እያንዳንዱ ነገር በውሳኔ ነው መታሰር ያለበት ሰው መታሰር፣ መቀጣት ያለበት ሰው መቀጣት ያለበት። ገብቶሻል? ማንንም እየመጣ አፉን እየከፈተ ከሆነ ነገም አንቺ ላይ መጥቶ አፉን የሚከፍትበት ነገር ይኖራል። ገብቶሻል? የምር እንደዛ ማረጋቅቶኝ ነው ሰው የሚያስለው ግን ያለበት እንደዛ ነው። ሁሉም የየራሱን ነገር ማግኘት አለበት። ግን ደግሞ እኔ በዚህ ልክ የሆነ ታውቃለህ አይደለ? እኔ እንትን ይዘኛል በፊት ያሳለፍናቸው ነገሮች አሉ በጣም አሁን ላይ መጥፎ ነገር ቢፈጠርም ጓደኞቻችን ነበሩ፣ አብረን ተጫውተን ስቀን ምንም በቃ እንደዚህ አይነት ሞመንት ሳይፈጠር እንዲህ አይነት ነገር ሳይኖር አብረን በልተናል፣ ጠጥተናል ቤት ውስጥ ተሰብስበን በጣም ብዙ ነገር ያሳለፍን ሰው እኔ እንዴት ሁሊና ይፈቅዱ እየተጎዳሽ ትኖሪያለሽ እኮ ለዚህስ፣ ምን አለበት? ሁሌ እየተጎዳሽ ትኖሪያለሽ። ምን ምን አለበት? የልጅሽ አባት ነው፣ ባለቤትሽ ነው። ገብቶሻል? ምን አለበት ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ፣ ምንም ይሁን ምንም፣ በቃ ስለተረፍክ በጣም ደስ ብሎኛል ምናምናም ብለሽ እኮ። ማለት ምንም እኮ ችግር የለውም አንቺን የሚጎዳሽ ነገር የለም። ገብቶሻል? በእራስሽ ጊዜ ምንም ሊሆን ይችላል ለምን እንደሆነ ታውቂያለሽ? በዚህ ሰዓት እሱ አይምሮ ላይ እንደዚህ ተጎድቼ እንደዚህ አይነት ሁኔታ ውስጥ እንኳን ሆኜ ልጠይቀኝ ያልመጣችሁ ሚስቴ ብሎ ያስባል። ገብቶሻል። እኔ ከዛ የበለጠ ተጎድቻ አውቃለሁ እኮ አንቺ ስትጎጂ እኮ እሱ እኮ ጥሎ አልጣለሽም አይደል? ጥሎ አልጣለሽም በቢያንስ በሆኑ ሰዎች እንኳን እኮ እየጠየቀ ነው። አንቺ እኮ ዙሪያሽን ከበው የተቀመጡ ሰዎች እኮ ሄደው እሱ ጋር እንዲህ ምናምን ብሎ ለመምጣት ነው እንጂ እሱ እኮ ጭቅጭቅ አልፈልግም ብሎ አገር ጥሎ ይወጣ ሰው ነው። ከዚህ በፊትም እንዲህ አዲስ ነው እንዲህ እንዲህ እሷ እንድትመልስ ልለምታ ለምን መሰለ? ምንም እየወገንኩኝ አይደለም። እኔም በሱ ፊት በሆንም ልናገረው የምችለው ነገር ክፍተት ካለበት በዚህ ክፍተት አለብህ፣ በሷን በኩል ይሄ ክፍተት አለብሽ ነው እያልኩኝ አለሁት። አንተ ግን ቶታሊ በሷ በኩል ነው ክፍተቱን። እንደዚህ እንደዚህ እሷን ተናግረ ምናምን እንድትመለስ ማድረግ እሱንም ተናግረ እንዲመለስ ማድረግ ነው እንጂ ከዚች ወደዚች ከዚች ወደዚች ላልል እኮ ቢያንስ እኮ ፍቃድ ይሄ ልጅ ደግሞ እንደዚህ በዛ ብስጭት ሊሆን ይችላል፣ ያ ነገር ተደማምሮበት ነገር ሲደማመርበት ሊሆን ይችላል። እንደዛ እራሱን እስኪ ስት ድረስ የደረሰው ገብቶሻል። ቢያንስ እንኳን ልጄ ልጅ ብሎ ሲል ልትፈቅጂለት ይገባል። ምን ሌላ ሰው ልጅ እኮ አይደለም። ምን ችግር አለው? ወይ አራሺ እኮ በቃ ምንም ችግር የለውም። አራው ያትሊት እሺ፣ ወይኔ ጉዴ ይፈላ። እሺ፣ በቃ ይምጣ፣ ይይ ይጠይቅ፣ ግን በቃ ምንም ነገር አይበል። ማይሆን አክት እያሳየ ነው አይደል? እንደዛ አይነት ነገር የሚያደርገው በቃ ይህ ወራጨ ሊፈነ፣ እንደዛ አይነት ነገር እንዲፈጠር አልፈልግም። እሺ፣ ይይ በቃ ወይኔ ጉዴ ይሁን። ላ ላምድሮን እንደዚህ እንደተወኝ ኮራ ለወርቄ አራስሽ፣ መጨናነቅ የለብሽ። እኔ ራሷን ለማጨናነቅ አይደለም፣ ገብተዋል። በቃ የራሷ ችግር ያለበት መብት አለው። መብቱን እሷ ልትነግራትም ለእሷ ትነግራትም፣ ግን ብትሄድ የትም ብትሄድ ማለት ነው። በቃ መብት አለው አብርሃም ልጁን የመጠየቅ መብት አለው። ገብቷል ደግሞ ከአስር ሴት መላላጡ መብቱ ነዋ። በፊት አንተ መጠ ነገራቶችን ከምትናገር እኛ እየሞከር ነው እንዳለው ለምን አትሞክረም? እኔ ደህኮ በፊት እግሯ ላይ ይቅርታ የጠየቀው እኳን ተጎ ነው። አሁንም እኮ አብርሽን አልጠየቀችውም ብለን ለማውራት እንዲመች ነውሱት ልትወቃቀሱ ነው እዚህ መጣችሁት ማለት አልገባኝም። እኔ ምንም ማለት አልፈልግም። በቃ አንተ እግዚአብሔርን ከፈራሽ ሄደሽ እግዚአብሔር ይማረ በ አለቅ እኔ አሁን እ ይህንን አንድ ፍርዬ ልጅ እዚህ አስቀምጬ እስኪ አሁን ሂጅ እሱን እግዚአብሔር ይማረ ምናምን የምልበት ምንም አቅም በምችልበት ሰዓት ሊጠይቀው ይችላሉ። አሁን ግን በእንደዚህ አይነት ሁኔታ ውስጥ ሆኜ እኔ ለመሄድ ምንም ምንም አቅሙም የለኝም አልችልም። መጠየቅም ብቻ ሳይሆን አለበት ምንም አይሁን ምክንያቱም እኔ ጥሩ ነገር አሳልፈ ለሰው ክፉ ነገር መመኘት ጥሩ አይደለም። እኔ አልመኝም እንደዚህ አይነት ነገር። እነሱንም ቢሆን ሌላ ነገር ውስጥ ገባብታ የሆነ ነገር ማድረግ ልችል ልችል ይሆናል። አቅም እኮ አለኝ ኖሮኝም ምናምን ነው፣ ግን አልፈልግም። በስንት ጊዜ እንዴ ያን ብቻ እኮ አይደለም ሩታ፣ በጣም ብዙ ነገር እንደዚህ ተሰብስበን እኔ ያ ነው ትዝ የሚለኝ ታውቃለህ። መጥፎ ነገር አሁን ይቋቀማልን በዚህ ልክ እንዴት ቢዳፈሩ ነው? ትናንትና እንደዚህ ስላሳለፍን ነው እንዴ? ወይም ደግሞ አብረን ቁጭ ብላ ተጣጣን ስለተጨዋወትን ነው እንዴ? በዚህ ልክ መናናቅ የመጣው ይሁን ነገር ኮ ማድረግ ይችላል ብዬ ይነሳና ያሳለፍነው ነገር ትዝ ይለኛል። ብዙ ነገር ተጨዋውተናል። ገባ ከና ቤልም ጋር ቢሆን ብቻ በጣም እንደዚህ ከተሰብስበን ብዙ ያሳለፍነው ነገር አለ። ገባ ወደዛ መለስና እነሱ መጥፎ ነገር ውስጥ መክተት አልፈልግም። በጣም ደስ የሚል ታይሞችን አሳልፈናል። ጥሩ ቆይታ ነበረን። ደስ የሚል ጓደኝነት ነበረን። የምር ነው። በብዙ መንገድ እኔ ጓደኝነታችን በጣም በብዙ መንገድ ላሳውስ በምችልበት መልኩ እጅግ ብዙ ነገር ያሳለፈን ሰዎች ነን። ያንን ነገር እያየሁኝ ዛሬ ላይ ህይወቴ ውስጥ እንደዚህ አይነት ነገር ቢፈጥሩም ተነስቼ እነሱን የማጠፋበትን መንገድ የሆነ ቀመር አልቀመርኩም። እኔ እንደዚህ አይነት ህሊና ያለኝ ሰው አይደለሁም። እሱንም ቢሆን ሌላ ነገር ውስጥ መክተት እችላለሁኝ። ዙሪያው የሚመጡትንም ሴቶች ሌላ ነገር ውስጥ መክተት እችላለሁኝ። ሙሉ መብት አለኝ። ዛሬም እሷ ሌላ ነገር እያደረገች ከሆነ ወይም ደግሞ እሱን ለመረበሽም ለመረበሽም ይሁን በቃ አፈቀርኩትን ብላ መታም ምንም ነገር ምንም ነገር ታድርግ፣ እሷንም ሌላ ነገር ውስጥ መክተት እችላለሁ። ግን ህሊና አይፈቅድልኝም። እኔ ክፉን በክፉ መመለስ የምፈልግ አይነት ሰው አይደለሁም። የሆነ ሰው ክፉ ስላደረገብኝ ክፉ ነገር መልሼ እሱን መበቀል አልፈልግም። በቃ አሁን ላይ ምንም ነገር አያስፈልገኝም። መተው እና መተው ብቻ ነው የምታይኝ፣ መተው፣ መሸሽ፣ ነገሮችን ትቶ የራሴን ነገር በቃ ማስቀጠል፣ የራሴን ሰላም ማስቀጠል፣ የራሴን ነገር መፍጠር ነው እምፈልገው፣ ደስተኛ ሆኜ መኖር ነው እምፈልገው። ማንም እየመጣ እንዲረብሸኝ አልፈልግም። እኔ እኮ አሁን ማንም ጋር አልሄድኩም። በር እየተንኳኳ ነው እየተመጣ እየተረበሽኩኝ ያለሁት ገብቶሃል። በቃ በር እየተንኳኳ እየመጣ እንደዚህ ወጣ፣ እንደዚህ ወረደ ለምን እንደዚህ አትሆኝም? ምናምን በስነ ስርዓት ኢቭን እኮ ማረፍ እንኳን አልቻልኩም። እዚህ ልክ መናገር አለብኝ የለብኝም። እኔ ክፉ ያደረገልኝን ክፉ መመለስማ ሞራሉ ቢኖር ኖሮ አቤት፣ በስንትና ስንት የምበቀለው ሰው ነበር። አጀንዳ ይዤ ይሄ ሰው እንደዚ አድርጎኛል ብዬ እንዲህ አገላብጬ በጣም በብዙ ልበቀላቸው የምችላቸው ሰዎች ብዙ ነበሩ፣ በኔ ህይወት ውስጥ ያለፉ እጅግ በጣም ብዙ አሁን ካሉት ሰዎች ውጭ ራሱ ከዚህ በፊት የነበሩትን ሰዎች መበቀል ቢፈልግ በደንብ አድርጌ መበቀል እችል ነበረ ከምሬ ነው ይሄ ነገር ከመነሳቱ ከጥንስሱ ጀምሮ ያለውን በሙሉ በቃ ማድረግ እችል ነበር ሙሉ አቅሙ ነበረኝ ግን አልፈልገውም ያንን ነገር እኔ አሁን ትናንትና ህይወቴን በጥብጠውታልና ዛሬ እስር ቤት ገብተው ይበስብሱ ዛሬ የሆነ ነገር ይሁኑ ብል ለምን ምን እጠቀማለሁ እኔ? ምንም አልጠቀምም እኮ እሱ ታስሮ ስለበሰበሰ እስር ቤት ውስጥ ምን እጠቀማለሁ ቢታሰር ምናልባት ለእኔ እረፍት ሊሆን ይችላል ዛሬ ላይ መጥቶ ህይወቴን ላይ በጠብጠኝ ላይ ጨቀጭቆኝ ወይም እሷ እንደዚህ ሆና እንደዚህ ወታ ላይሉ ይችሉ ይሆናል ግን ደግሞ እሱንም ለፈጣሪ ትቼ የራሴን ሰላም ማስቀጠል ነው ፍላጎቴ አሁን ላይ ገባህ አይደል ስለዚህ እሱም ባለበት እግዚአብሔር ይማረው ሲቀጥል ደግሞ ሌላ ሀገር ሊሄዱ ነው ካላችሁ በሰላም የሚፈልግበት ቦታ ይሄድ ይውጣ፣ ሰላም ይሁን። ምንም ነገር አለም ያለሽ ምላሽ ሩታ፣ ምንም ያሳዝን ነገር አለም። አንድ ባለቤትሽን በዚህ ያክል እንትን መግፋትሽ፣ አትዘን በእውነት አትዘን። እኔ በጣም በብዙ መንገድ ስገፋ ስገፋ ሳልፍ ስችለው ስችለው ስችለው ይኑርኩኝ ሴት ነኝ። በብዙ መንገድ ውስጥ በብዙ ስቃይ ውስጥ በብዙ እንትን ውስጥ ህመም ውስጥ ሆኜ ስንትና ስንት ነገር ያሳለፍኩኝ ሴት ነኝ። አሁን እሱ እንደዚህ ሆኖ እቺ ነገር ስለተጎዳ በጣም ነው የሚያሳዝነው ምናምን ልትል አይገባም። ሲቀጥል ደግሞ ምናልባት ይሄ የሆነ ፐርሚሽን ፈቃድ፣ ምናምን ፈልጎ ከሆነ የመጣው ከኔ እንደፈለገ ሊሆን ነው ምናምን መንገዱን፣ ጀምሮታል ነገሩን በሙሉ ጀምሮታል። ኦኬ፣ ስለዚህ አሁን እኔ ጋር እንደዚህ መታችሁ እንደዚህ ሊያደርግ ነው ምናምን ምናምን ማስመሰል አያስፈልግም። ማንም እንዲወቅ ሰውም ተገቢ አይደለም። የፈለገውን ነገር የማድረግ መብት አለው ብዬ ተናግሬ ያለው። ስለዚህ አሁንም እሱ ወይ ከወቀሳ ለመዳን ከሆነ ይህን ነገር እያደረገ ያለው ምንም አያስፈልግም። ቅድመም ቢኒ እያለ ነበረ ሰው እንደዚህ አድርግ ስላለው ነው ወይ ሁሌ ጊዜ እንደዚህ የሚያደርገው እያለ ነበር። ስለዚህ ለሰው ብሎ ሳይሆን ለራሱ ሲል እንደፈለገ መሆን ይችላል። እኔ ደግሞ እዚች ጋር እናንተንም ቆም ረጅም ሰዓት ሳወራኋችሁ መግባት አለብኝ። እሺ እዚህ በላይ ብዙ ማጨቃጨቅ አስፈላጊ ነው ብዬ አላምንም። ከዛ አሁን የሆነ በቃ ከሆነ ሰፈርና ከሆነ ሰርክል ውስጥ ወጥቼ የራሴን ላይፍ ያለው ሰው ነኝ። ስለዚህ ከዛ ሰርክል ውስጥ ወጥቶ እኔ ወጥ ውስጥ መጥቶ የሆነ ነገር እንዲረብሽኝ እንዲጨምርብኝ አልፈልግም። እናንተም ይህን ነገር ባታደረጉ ወይም የዚህ ነገር ተባባሪ ባትሆኑ ደስ ይለኛል ስለዚህ በቃ እዛው እንደፈለጋችሁ መሆን ትችላላችሁ።